የተወደዳት የኢትዮ ትሩስ ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀም ይት ነጥቦቹን በቅድሚያ በአማራ ክልል በመንግስት ኃይሎች ካምፖች ላይ ጥቃቶች ሲደርሱ፣ የከባድ መሳሪያ ድብደባም ተፈጽሟል። ጀነራሉ እየተዘጋጀን ያለ ነው ለፋኖና ሻይኒ አይደለም የሚል ንግግር አድርገዋል። በዝርዝር እንቀኘዋለን። ጠቅላይ ሚኒስትሩ የፈረሙትና ሀገሪቱን 4.2 ቢሊዮን ዶላር ኢንቨስትመንት የሚያሳጣው ፕሮጀክት እንዳይፈጸም ድርጅቱ አስጠነቀቀ። የብልጽግና አገዛዝ የሕዝባችንን የተፈጥሮ ጋዝን ለመመዝበር ሲል የደረሰውን ስምምነት አሁን ቀልብሶታል ብሶታል ሲልም አሳውቋል። ትሰሙት አላችሁ ሻቢያ ከፋኖ ጋር ግንኙነት አለው መባሉን ጨምሮ የሚቀርቡበትን በርካታ ክሶችን በድጋሚ አስተባብሏል። የፕሬዝደንት ኢሳያስ አፈወርቅን የተለመደ ንግግርን ያጣቀሰው የሀገሪቱ ጋዜጣም የጦርነት ነጋሪት ጉሰመው ቀጥሏል ሲልም አንስቷል። እንመለከተዋለን። ርእሰ መስተዳድሩ በክልላቸው የሚገኘውን አንድን ማህበረሰብ ወፍ ዘራሽ ናቸው፣ ክልላችንን ለቃችሁ ወጡ ማለታቸው ተገለጸ። ምክር ቤታቸው እንዲሰበሰብ አድርገው በሀሳብ የሞገቷቸውን አባላትን ያለመከሰስ መብታቸውን እያነሱ እያሳሰሩም ቀጥሏል። ሌላኛው መረጃችን ነው። በትግራይ የተፈጠረው ውጥረት በሰላማዊ መንገድ እንዲፈታ ኮሚሽኑ አሳሰብም ኮሚሽኑ እገዳውን ተከትሎ በተነሳ ግጭት በክልሉ ሰዎች መጎዳታቸው መታሰራቸውና አስተዳዳሪዎች መቀየራቸውንም ጠቅሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በመንግስት ኃይሎች ካምፖች ላይ ጥቃቶች ሲደርሱ የከባድ መሳሪያ ድብደባ ተፈጽሟል። ጄኔራሉ እየተዘጋጀን ያለነው ለፋኖና ለሸን አይደለም የሚል ንግግርን አድርገዋል። የሀገሪቱ ወታደር አዛዦች ከሀገሪቱ ወጣቶች ጋር እያከናወኑ የቀጠሉትን ጦርነት ስለ ማገባደዳቸው ደጋግመው ሲናገሩ፣ ለቀጣይ ተልእኮ መዘጋጀታቸውን ሲገልጹ መስማት የተለመደ ነው። ፊልድ ማርሻል ብርሃኑ ጁላ ከቀናት በፊት አሁን የመከላከያ ሰራዊቱን እያዘጋጀን የምንገኘው በአማራ በኦሩ ክልልም ያከለልም ለሚያስቸግሩን ኃይሎች አይደለም ለውጭ ጠላቶቻችን እንጂ ሲሉ ተደምጦም ነበር። ማሸነፍ እኮ ቆሞ መዋጋትን ይጠይቃል። አሁን በሀገራችን አንዳንድ አካባቢዎች የሚንቀሳቀሱ ጸረ ሰላም ኃይሎች ግን ሰራዊታችን ፊት ቆሞ የሚዋጉ አይደሉም። የምንዘጋጀው አሁን እዛም እዛም ገጭ ገጭ ለሚለው ጉዳይ ሳይሆን ለአገራዊ ብሔራዊ ጥቅም ከውጭ የሚቃጣብንን ወረራ ለመመከት ነው። ባለፉት የብልጽግና የስልጣን አመታት ሰራዊቱን ሪፎርም አድርገን ዘመናዊ የጦር መሳሪያን አስታጠቅን፣ የድሮን ባለቤት መሆን የሚሉ ያገዛዞ ገለጻዎች ሁሉ የተሞከሩት በኢትዮጵያውያን ላይ የገደሉት ኢትዮጵያውያንን ጥቅም ላይ የዋሉትን በርስ በርስ ጦርነቶች መሆናቸው ግን የሚታወቅ ነው። ይህን ለውስጥ ኃይሎች ሳይሆን ለሌሎች ኃይሎች እየተዘጋጀን ነው ገለጻን ትናንት ሲያደርጉ የተሰሙት ደግሞ የመስር አገዛዛዡ ሌትናንት ጀነራል መሀመድ ተሰማ ናቸው። ሰራዊቱ እየሰለጠንና እየታጠቀ ያለው በየ መንደሩ ጠመንጃ አንግበው ለሚሾለኮለኩ ጽንፈኛ ና ሽብርተኛ ሀይሎች ሳይሆን ለኢትዮጵያ ሉዓላዊነትና ግዛታዊ አንድነት ነው ሲሉም ነው የተናገሩት በሱዳንም በኤርትራም በደቡብ ሱዳንም በጅቡቲ ደግሞ በአየር ኃይሉም የሚደበደብና ሉዓላዊነቱ የተደፈረ ሀገር ጦር አዛዥ ሆኖ ነው በተቃራኒው ጎጃምና ጎንደር ላይ አንድ ሺህ አምራች ዜጋን መግደላቸውን በኩራት መግለጫ የሚያወጡ አዛዥ ናቸው እንዲህ የሚናገሩት ዛሬና ትናንት እንኳን በአማራ ክልል ያለው ነባራዊ ሁኔታ ጄኔራሉ እንደሚሉት የታጠቁት ጦር መሳሪያ ለውጭ ጠላት እያዘጋጁ ሳይሆን በውስጥ ኃይሎች ላይ እያዘነቡ ስለመቀጠላቸው የሚያመላክት ነው። ዛሬ በሰሜን ጎሎ ዞን ወልዲያ ዙሪያ የከባድ መሳሪያ ድብደባዎች ሲደረጉ ነው ያረፈሉት። ከሼህ ሁሴን አሊ አላሙዲን ስቴዲየም አካባቢ ወደ ጉባ ላፍቶ ወረዳ የተለያዩ ቀበሌዎች፣ እንደዚሁም ሀብር ወረዳ አንዳንድ ቦታዎች ነው የከባድ መሳሪያ ድብደባው ሲፈጸም የነበረው። በሌላ በኩል የፋኖ ኃይሎች ደግሞ በመንግስት ኃይሎች ካምፖች ላይ ጥቃቶችን አድርሰዋል። በጎጃም እናርጅ እናውጋ ሳፈቅደም

አቸፈር ጭንባም በደቡብ ወሎ መቅደላ ኮረብ የተፈጸሙትና በሌሊት ጭምር የደረሱትን በምሳሌነት የሚጠቀሱ ናቸው። ሌተናንት ጀነራል መሐመድ ተሰማ ግን ጽንፈኛውና አሸባሪው ሲሉ የጠሯቸው የፋኖ ኃይሎችና የኦሮሞ ነጻነት ሰራዊትን የውጭ ኃይሎች ጋር ትስስር ፈጥረዋል ሲሉ ፈርጀው እየተዋጉን ያሉትም ኢትዮጵያ ለእነዚህ የውጭ ኃይሎች አሳልፎ ለመስጠት ነው በሚል ይከሳሉ። ጠቅላይ ሚኒስትሩ የፈረሙት ሀገሪቱን አራት ነጥብ ሁለት ቢሊዮን ዶላር ኢንቨስትመንት የሚያሳጣው ፕሮጀክት እንዳይፈጸም ድርጅቷ አስጠነቀቀም የብልጽግናው አገዛዝ የህዝባችንን የተፈጥሮ ጋዝን ለመመዝበር ሲል የደረሰውን ስምምነት አሁን ቀልብሶታል ሲልም አሳውቋል። ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመናቸው ከተናገሯቸው ደብዛቸውን ከጠፉ ጉዳዮች ውስጥ የነዳጅ አመረትን ጉዳይ ዝነኛ ይመስላል። ይህ በሶማሌ ክልል ይደረጋል የተባለው የነዳጅ ማውጣት ተግባርን በተመለከተ ነው። ኦብነግ ማስጠንቀቂያውን ያወጣው ኦብነግ የቻይና ፖሊ ጂሲኤል በኦጋዴን የተፈጥሮ ጋዝን በማውጣት እንዳይሰማራ አስጠንቅቆም ኩባንያው ከሶማሊያ ክልል ህዝብ ይሁንታ ውጪ የተፈጥሮ ጋዝ በማውጣት ስራ ከተሰማረም ለሚፈጠረው ችግር ኃላፊነቱን ይወስዳል ብሏል። ኦብነግ በክልሉ የማእድን ቢሮና በኩባንያው መካከል ሰሞኑን የተደረገው ምክክር ያልተፈቱ የሶማሌ ህዝብ የፖለቲካ ጥያቄዎችን ችላ በማለት የኦጋዴን የተፈጥሮ ጋዝን በድብቅ ለማውጣት ያለመ ነው ብሎታል። መንግስት የተፈጥሮ ጋዙን ለመመዝበር ሲል ከስድስት ዓመታት በፊት አስመራ ላይ የተፈረመውን የሰላም ስምምነት ቀልብሶታል በማለትም ኦብነግ ከሷል። ኦብነግ የጠቅላይ ሚኒስትር አብይ አህመድ መንግስት የተፈጥሮ ጋዙን ለማውጣት የሚያስችል ስልጣን የለውም፣ የሶማሌ ክልል መንግስትን በክልሉ ዘንድ ቀቦልነት የለውም ብሏል። ከስድስት አመታት በፊት ንግግር የፊርማ ነው የሚሉት ጠቅላይ ሚኒስትሩ ለተደማሪው ህዝባቸው በሰበር ዜና የነዳጅ ባለቤት አደረግኩህ ማለታቸው የሚዘነጋ አይሆንም። በሶማሌ ክልል ኦጋዴን ኤሊል አካባቢ የሚደረገው የድፍድፍ ነዳጅ ሀብት የማውጣት ስራ ደግሞ ለቤተ መንግስታቸው እድሳት አርባ ሚሊዮን ዶላር ጉርሻ ለሰጣቸው ለቻይና ፖሊሲ ጂኤል ኩባንያ አስረክበውት ነበር። ነገር ግን ይህ ተቋም ቢያንስ ሰላሳ በመቶ ካፒታሉን እንኳን ወደ ብሔራዊ ባንክ ያስገባ ዘንድ ተጠይቆ ደብዛው ጠፋ። ነዳጁ የውሃ ሽታ ሆኖ ቀረም። ቆይቶም በመስከረም ወር 2015 ዓ.ም የጠቅላይ ሚኒስትሩ ባለሟል ታከለ ኡማ እንዲህ የሚል መግለጫ ሰጡ። ኩባንያው በሀገር ሀብት እየተጫወተ አይቀጥልም። የፋይናንስም የቴክኒክም አቅም የለውም። ስለሆነም ውላችን ተቋርጧል የሚል የፖሊጂ ሴል የተፈጥሮ ጋዝ ፍለጋና ልማት ለ ለአስርና ከዛ አመት በላይ ከኛ ጋር የነበራችሁን ውል አቋርጠናል ከትላንትና ጀምሮ ከኢትዮጵያ መንግስት ከማድም ሚኒስትሪ ጋር የነበራቸው የፍለጋና የልማት ውል አቋርጥናል። የኢትዮጵያን ሀብት ይዘው እስረኛ አርጎ ለረጅም አመታት የሚቀምጡትን መታገስ አይችልም። ይሄኛው ለሌሎች ኩባንያዎች ማስተማሪያ ይሆናል ብዬ አስባለሁ። እንዲህ የተገለጸው የቻይና ኩባንያ ጂሲኤል ፔትሮሌም ጋር ግን ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በሚስጥር ተይዞ የቀረ አንድ ስምምነትን ፈርሟል። በሶማሊያ ክልል ኦጋዴን ኤሊሊያ አካባቢ የሚገኘው የድፍድፍ ነዳጅ ሀብትን መሸጥ የሚል በዚህ አካባቢ ያለው የነዳጅ ምርት ከ10 ትሪሊዮን በላይ ኪዩቢክ የሚሆን የተፈጥሮ ጋዝ እንደሆነ የአሜሪካ ኩባንያዎች ያደረጉት ጥናት ያሳያል። ይህም ኢትዮጵያን ከአራት ነጥብ 2 ቢሊዮን ዶላር በላይ ኢንቨስትመንት ባለቤት ያደርጋታል። በየአመቱ ደግሞ ከ340 ሚሊዮን ዶላር ገቢ እንድታገኝ ይረዳታል ማለት ነው። ባለፈው ሚያዝያ ጠቅላይ ሚኒስትሩ ለዚሁ ኩባንያ አካባቢው ላይ ያለውን የተፈጥሮ ሀብት ይወስድ ዘንድ በ725 ሚሊዮን ዶላር መሸጣቸውን ኢትዮ ፎረም የቤተ መንግስት ምንጮችን ዋቢ አድርጎ መዘገቡም ይታወሳል። ጠቅላይ ሚኒስትሩ ይህን የሀገሪቱን የትውልዶች እምቅ የተፈጥሮ ሀብት በዚህ መልኩ ያቀረቡበት ምክንያት ደግሞ ያጋጠማቸው የውጭ ምንዛሬ ጥረት ነበር። ቻይና ባለፈው አመት ታሳስ ወር 15 ቢሊዮን ዶላር እዳ መክፈል ያቃተውን መንግስታቸውን መክፈያ ጊዜ ብታራዝምም ይህንን ኢትዮጵያን የበጀት ዲፎልት ውስጥ ላለማስገባት ያቀረበችውን አማራጭ በኩባንያዎቿ በኩል የብድር ማዞር ወይም ዴብት ስዋፕ መሆኑን ደግሞ አንድ የብሔራዊ ባንክ ባለስልጣንን ዋቢ አድርገን መዘገባችንም እንደዚሁ። እናም ጠቅላይ ሚኒስትሩ ለጊዜው ያችን ገንዘብ ለማግኘት ሲሉ ስምምነቱን ፈጽመው ተባሩ የነበረውን የቻይና ኩባንያ እያ በድጋሚ ወደ ሶማሌ ክልል ከውታል። ኦብነግ የተቃወመውም ይህ ተቋም ሊያከናውን ያቀደውን የነዳጅ ማውጣት ተግባር ነው። ሻቢያ ከፋኖ ጋር ግንኙነት አለው መባሉን ጨምሮ የሚቀርቡበትን በርካታ ክሶች አስተባብሏል። የፕሬዝደንት ኢሳያስ አፈወርቂን የተለመደ ንግግር ያጣቀሰው የሀገሪቱ ጋዜጣም የጦርነት ጉሰማው ቀጥሏል ሲልም አንስቷል። የአስመራ አስተዳደር ከቅርብ ጊዜ ወዲህ ያለማቋረጥ መግለጫዎችን፣ ማስተባበያዎችና ክሶችን እያሰማ ይገኛል። የጦርነት ቅስቀሳዎች እየተደረጉ ቢነው በሚል የሚሆነጅለው ሻቢያ በእድሜ የገፉ ዜጎችን ሳይቀር ክተት ያወጀው የውጭ ጉዞዎች ላይ ከፊል እገዳን የጣለው የካናይዝድ ኃይሎን ከሱዳን ድንበርና ማዕከላዊ ኤርትራም ወደ ኢትዮጵያ ድንበር ያዘዋወረው ለምንድን ነው የሚለውን በተመለከተ ግን ምላሽ ሰጥተው አያውቅም። የሆነው ሆኖ ከማስታወቂያ ሚኒስትሩ ባሻገር ተከታታይ ማስተባበያና የአቋም መግለጫዎች እንዲሰራጩበት እየተደረገ ያለው የሻቢያው ልሳን ሀዳስ ኤርትራ ጋዜጣ ነው። የዚህን የሻቢያውን ወቅታዊ አቋምን የተመለከተውን የጋዜጣውን ሀተታ በአዲስ አበባ የኤርትራ ኤምባሲ ጭምር መንግስታዊ አቋም መሆኑን በሚያረጋግጥ መልኩ አጋርቶ ታይቷል። ከሰሞኑ እንደተስተዋለው ሁሉ ይህ ሀተታ የኢሳያስ አፈወርቂን የኛ ያልሆነውን አንፈልግም፣ የራሳችንንም አንሰጥም የሚለውን የተለመደ ንግግር ያጣቅሳል።

እንዲህ ያለ ንግግር ያላቸው ፕሬዚዳንት ኢሳያስ የትግራይ ሉዓላዊ ግዛቶችን ወስደው ጦር አስፍረውባቸዋል። የብልጽግና አገዛዝ ያቀረበላቸውን ግብዣ ተጠቅመው የራሳቸው ያልሆነን ፋብሪካም ታንክ ማጓጓዛቸው የሚታወቅ ነው። ሀዳስ ኤርትራ ጋዜጣ ግን የኛ ያልሆነውን አንፈልግም የራሳችንንም አንሰጥም ሲል ይዘግባል። በቅርቡ ጦርነቱ የማይቀር ነው፣ የምስራቅ አፍሪካ ነባራዊ ሁኔታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል በሚል እየተናፈሰ ነው ሲል ያስቀምጣል በኤምባሲዎች በኩል ጭምር የተጋራው የሻቢያው አቋም መግለጫ። ከዛም በብልጽግናው በኩል ተደጋግሞ ቀረቡብን የሚሉ ክሶችን በማስተባበል ይቀጥላል። ቀዳሚው ጉዳይ ኤርትራ የፋኖ ኃይሎችን ደገፈች የሚለውን ነው። ሁለተኛው ደግሞ የህወሀት አንዱ ወገን ጋር ትገናኛለች የሚለውን ያነሳል። ሻቢያ የፕሬቶሪያውን ስምምነት ስላልፈረመም ስምምነቱን ለማፍረስ እየሰራ ነው እንባላለን እያለም ይቀጥላል። ኤርትራ ከግብጽ ከሳውዲ አረቢያ ወዘተ ጋር ተቀናጀች እየተባለ ጩኸቱ በረታብን የሚለው ሻቢያም የወጣቶች ምድረ በዳ ያደረጋትን ኤርትራንም የየብስ በባህርና በደሴቶችም የተረፈረፈ ሀብት ያላት የታደለ ህዝብ የሱ ያልሆኑን የማይፈልግ ፈልጎም የማያውቅ ሲልም ያብራራል። የአስመረው መንግስት ለማወደስ የሚጠራው እማይ ደግሞ የእርስ በርስ ጦርነት ውስጥ የምትገኘውና ኢሳያስ የሚደግፉት ጦር ያለበትን አንድን የሱዳንን ጀነራል ነው። አንድ ሱዳናዊ ጀነራል ባንድ ወቅት ኤርትራ እያንዱ ወገን ወይንም የሌላ ወገን ደጋፊ አይደለችም ኤርትራ ሁሌም የእውነት ደጋፊ ናት ብሎ ነበር በማለት በርግጥ የኤርትራ ፍላጎት ጥቅምና ጥረት ለቀጠናችን ህዝቦች ሰላምና መረጋጋት ብቻ ያለመነው የሚለው ጋዜጣው ከኤርትራ አንጻር በየትኛውም የቀጠናው ክፍል ውስጥ የሚፈጠር ማንኛውም ማሳሳቢ ሁኔታ የመላው ቀጠና ስጋት ነው ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተዋናዮች ቅድሚያ በመስጠት መፍትሄው በከሉ ኃይሎች ትብብር እንዲገኝ ግልጽ አቋም አለው ጨለማን ጨለማ ማፍረስ አይችልም ጨለማን የመንጠ ለመጠበቅ ኃይል ያለው ብርሃን ብቻ ነው። እናም ለጦርነት መጸለይና ጥላቻን መስበክ ሰላምና መረጋጋትን ሊያመጣ አይችልም በማለት የሚያጠቃልላል። ርእስ አመስተዳድሮ በከለላቸው የሚገኘውን አንድ ማህበረሰብ ወፍ ዘራሽ እና ከልሉ ለቃችሁ ውጡ ማለታቸው ተገለጽም። ምክር ቤታቸውን እንዲሰበሰብ አድርገው በሀሳብ የሞገቷቸውን አባላትን ያለመከሰስ መብት እያነሱ እያሳሰሩም ቀጥሏል። ለአመታት የተላላቆትን ኢሃዴ ግን ብልጽግና ተክተው አሁን ገና ኢትዮጵያዊ ሆንክ ያሉት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን የሽናሻ ማህበረሰብን በተመለከተ አደረጉት የተባለው ንግግር እያነጋገረ ነው። የፖለቲካ ፓርቲዎች የጋራ ምክር ቤት አመራር በአርባ ምንጭ ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር መብራቱ አለሙም ለመገናኛ ብዙሀን ርዕሰ መስተዳድሮ አንድን ብሔረሰብ ወፍ ዘራሽ የሚል ስድብ መሳደባቸውን ተናግሯል። ሌሎች የፓርቲ አባላትና ደጋፊዎች ቀላል የማይባል ማስፈራሪያ እየደረሰባቸው ነው። የእኛ የሽናሻ ህዝብን ደግሞ ወፍ ዘራሽ ተብሏል። የእናንተ አይደለም ክልሉ ውጡ ተብለናል። ከዚህ በላይ ምን አለም? ወደ እስራኤል ሄዱ እናንተ እስራኤላውያን ናችሁ ተብለናል። የክልሉ ፕሬዚደንት አሻድሪ ሀሰን ነው ይህንን የሚለው ሲሉ ነው የተናገሩት። የክልሉ ባለቤቶች ናችሁ ብለውን ነበር። አሁን ደግሞ ወፍ ዘራሽ እስራኤላዊ ናችሁ ወደዛ ሄዱ እያሉ ነው። ድርጊቱ ዲሞክራሲ እንደሌለች የሚያሳይ የተመረጠ ሰው የሚታጎር ከሆነ ምርጫ ምን ያደርጋል የሚያስብል ነው ብለውታል። ጫካ ገብታችሁ ተዋጉ ነው ትርጓሜው። የክልሉ መንግስት የወሰነው ውሳኔ በሰላማዊ መንገድ ከምትታገሉ ጫካ ገብታችሁ ታገሉ የሚል ነው። እየሆነ ያለው ግራ ያጋባል። ምንድን ነው እየሆነ ያለው? በማለትም ይጠይቃሉ። ሰው ለካ ወዱ አይደለም ጫካ ገብቶ የሚዋጋው። ስለዚህ ቤንሻንጉል ጉምዝ ክልል ህግ የሚባል ነገር የለም ሲሉም ነው የፓርቲ አመራሩና የዩኒቨርሲቲ መምህሩ ይፋ ያደረጉት። የቦሮ ዲሞክራሲያዊ ፓርቲ የቤንሻንጉል ጉምዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማን ያለመከሰስ መብታቸው እንዳነሳና ከታሰሩት ውጭም የፓርቲው አካላት ላይ ዛቻና ስድብ እየደረሰባቸው ስለመሆኑ መግለጹም ይታወሳል አመራሩ ህገ መንግስታዊ ጥያቄ በማንሳታችን ፓርቲው ጽንፈኛ አሸባሪ ነው የሚሉ ነገሮች በመንግስት ሚዲያዎች ይሰራጩበት ጀመር ይላሉ እኛም ይህ ተገቢ አይደለም ብለን መግለጫ ወጣን የእኛ የፖለቲካ ዘርፍ ኃላፊ መልስ ጻፈም በመካከል ለፖለቲካ ፓርቲዎች የጋራ ምክር ቤት አዲስ አበባ ሲመጣ አሶሳ ኤርፖርት ተያዘ ብለዋል ትናንት ያለመከሰስ መብቶ ተነስቷል ወደ ማረሚያ ቤትም ይወስዱታል እስካሁን ሶስት ሰዎች ታስሯል፣ አሶሳ ላይ ሁለት ድባጤ ላይ አንድ ሰው። አሸባሪ ጋር ይገናኛሉ፣ ግጭት ይፈጥራሉ ይላሉ። በዚህም ይፈርጃሉ ሲሉም ይገልጻሉ። እኛ መሳሪያ ይዘን ጫካ ገብተን አናውቅም። እነርሱ ግን ጫካ ከወጣ አካል ጋር፣ ከሰላም ተመላሾች ጋር እየሰሩ ናቸው። እኛ ግን በሰላማዊ መንገድ የምንታገል ምርጫ ያሸንፈን ምክር ቤት የገባን ሀሳብ እንጂ መሳሪያና ጥይት ያልነበረን ነበርን ሲሉም አክሏል። በትግራይ ክልል የተፈጠረ ውጥረት በሰላም እንዲፈታ ኮሚሽኑ አሳሰበ። ኢሰመኮ እግዱን ተከትሎ በተነሳ ለመግባባት በክልሉ ሰዎች መጎዳታቸው መታሰራቸውና በመቀልና በአዲግራት አስተዳዳሪዎች ቅየራ መደረጉንም ጠቅሷል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በትግራይ ክልል በሁለት የህወሀት ቡድኖች መካከል የተፈጠረ ሲል የገለጸውን ችግር የፕሪቶሪያ ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብዓዊ መብቶች ጥሰት ስጋት የሚሆን በመሆኑ በሰላም ይፈታ ሲል ጥሪ አቅርቧል። ኮሚሽኑ በመግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሀት ተወካይ መሆናቸውን የሚገልጹ አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳድሩን የመንግስት ተቋም ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች እለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥረዋልን ብሏል። ኢሰመኮ እግዱን ተከትሎ በተነሳ ለመግባባትም ሰዎች ላይ ጉዳት መድረሱን ነው የጠቀሰው።